በክልሉ የገጠር ተደራሽ መንገድን ከማስፋፋት ጎን ለጎንም ሁሉ አቀፍ የዘርፉን ተግባራት ለማዘመን ሰፋፊ ስራዎች እየተሰሩ ይገኛሉ። በዚህ ጉዳይ ላይ እዚህ ሆሳና ጊዜያዊ ስቱዲዮ ተጨማሪ መረጃ ሊሰጡን በምክትል ርዕሰ መስተዳድር ማእረግ የመሰረተ ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሐመድ ኑርዬ እዚህ ይገኛሉ። ተጨማሪ ማብራሪያዎችን ይሰጡናል። እንዴት ዋሉ? መልካም እንግዲህ በማእከላዊ ኢትዮጵያ ክልል የመንገድ መሰረተ ልማት ስራዎችን ተደራሽ ለማድረግ ሰፊ ስራዎች እየተሰሩ ይገኛሉ እና እንደ አጠቃላይ ክልሉ ከተመሰረተ ጊዜ ጀምሮ እስካሁን ያሉ የተከናወኑ ተግባራትን ዘርዘር አድርገው ይግለጹልን። መልካም አመሰግናለሁ። ክልሉ ከተመሰረተበት ጊዜ ጀምሮ የመንገድ መሰረተ ልማቶችን በክልሉ ተደራሽ ለማድረግ በርካታ ስራዎች ተሰርተዋል። በመጀመሪያ ደረጃ ክልሉ እንደተደራጀ የክልሉ መንግስት በክልሉ ያሉ ተግባራትን በእቅድ ለመመለስ የመቶ ቀናት እቅዶች በሁሉም ሴክተሮች ተዘጋጅተው በዛ መልኩ የተመራበት ሁኔታ ነው የነበረው። እንደ ትራንስፖርትና መንገድ ልማት ቢሮ እነዚህን ስራዎች ለመስራት ሁለት ዙር የመቶ ቀናት እቅዶችን አቅደን ወደ ተግባር የገባንበት ሁኔታ ነው የነበረው። በመጀመሪያ እንግዲህ እነዚህ የመንገድ ልማት ተግባራት በተለይ ከፕሮጀክት አፈጻጸማችን ጋር በተያያዘ ሰፊ ክፍተቶች የነበሩበት ሁኔታ ነው ያለው። በጀት በሌለበት ፕሮጀክቶች እዚህም እዛም ተጀምረው የነበሩበት ሁኔታ ነው የነበረው። በእርግጥ የሕዝቡ ጥያቄዎች ነበሩ። ሆኖም ግን ፕሮጀክት ደግሞ በጊዜ የተገደበ በጀት የሆነ ስራ ስለሆነ የፕሮጀክት አፈጻጸማችን በጣም ችግር የነበረበት ነው የነበረው። ብዙዎቹ ፕሮጀክቶቻችንን በምናይበት ሰዓት ረዥም ዓመት ያስቆጠሩ አስር ዓመት አስራ አንድ ዓመት ጭምር ያስቆጠሩ ፕሮጀክቶች ነበሩ። በመጀመሪያ ደረጃ እንግዲህ በክልሉ እንደተደራጀ የፕሮጀክቶችን መረጃ የማደራጀት የመሰብሰብ ስራ ነው የተሰራው ማለት ነው። ከዚህ አኳያ አጠቃላይ በዩራፕም በገጠር መንገድም በርካታ ቁጥር ያላቸው ፕሮጀክቶች ነበሩን። በዩራፕ ብቻ ክልሉ በሚደራጅበት ሰዓት አርባ አንድ ፕሮጀክቶች እዚህም እዚያም ተጀምሮ የነበሩ ፕሮጀክቶች ነበሩ። በገጠር መንገድ ደግሞ ወደ አርባ ሰባት የመንገድ ፕሮጀክቶች እና የድልድይ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ሁሉም በጀት ያላቸው አልነበሩም። ከፍተኛ የሆነ የበጀት ችግር የነበረባቸው ፕሮጀክቶች ናቸው የነበሩት። ነገር ግን እኛ እነዚህም ፕሮጀክቶች በደንብ በማየት ከነበሩበት አፈጻጸም መነሻ ፕሮጀክቶችን ወደ ሁለት ከፍለን የሄድንበት ሁኔታ የነበረው በአጭር ጊዜ ውስጥ ማጠናቀቅ የምንችላቸውን ፕሮጀክቶች በአንድ ካታጎሪ፣ እንደዚሁም ደግሞ አፈጻጸማቸውን በተወሰነ መልኩ የምናሻሽላቸውን ደግሞ በሌላ ካታጎሪ በማስቀመጥ ልክ ክልሉ እንደተደራጀ በዚህ መልኩ ነበር የቀጠል ነው ማለት። በዚህ መሰረት በርካታ ቁጥር ያላቸውን ፕሮጀክቶችም አስመርቀን ለአገልግሎት ማብቃት ችለናል። በ2016 ዓመተ ምህረት ማለት ነው። የመንገዱ የድልድዩ ፕሮጀክቶችም ነበሩ ማለት ነው። በዚህ ዓመትም በዚሁ መንገድ ነው ፕሮጀክቶቻችንን እየሰራን ያለነው። በዩራፕን በምናይበት ሰዓት ወደ 41 ፕሮጀክቶች አሁን ላይ በእጃችን ያለበት ሁኔታ ነው ያለው እነዚህ ፕሮጀክቶች አጠቃላይ 308 ነጥብ 2 ኪሎ ሜትር የሚሸፍኑ ናቸው በዚህ አመት ሁሉንም ማጠናቀቅ አሁንም ስለማንችል ከ ከአርባ አንድ ፕሮጀክቶች ውስጥ ሀያ አምስቱን ይዘን ቀጥለናል ከበጀት ጥረት ጋር በተያያዘ ማለት ነው እነዚህ ሀያ አምስት ፕሮጀክቶች ወደ 160 ነጥብ 76 ኪሎ ሜትር የሚሸፍኑ ናቸው እነዚህን ፕሮጀክቶች በዚህ ዓመት ይዘን ቀጥነናል። አብዛኛዎቹ ፕሮጀክቶች አሁን ጥሩ አፈጻጸም ደረጃ ላይ ያሉበት ሁኔታ ነው ያለው ማለት ነው። የገጠር መንገድ ፕሮጀክቶችንም በምናየበት ሰዓት በገጠር መንገድ አርባ ሶስት ፕሮጀክቶች ናቸው በእጃችን ያሉት። እነዚህ ፕሮጀክቶች ወደ 1246.76 ኪሎ ሜትር የሚሸፍኑ ናቸው። እንደዚሁም ደግሞ 19 የድልድይ ፕሮጀክቶች በግንባታ ሂደት ላይ ያሉ ናቸው። እነዚህ ፕሮጀክቶች ረጅም ጊዜ ያስቆጠሩ የፕሮጀክት አፈፃፀም ችግርም የነበረባቸው ፕሮጀክቶች ናቸው። በዚህ ዓመት አብዛኛዎችን ማለት ይቻላል ለማጠናቀቅ ርብርብ እየተደረገ ያለበት ሁኔታ ነው ያለው ከ16ቱ የመንገ የድልድይ ፕሮጀክቶች አስራ አምስቱን በዚህ ዓመት ለማጠናቀቅ እየሰራን ነው። አሁን በጥሩ ደረጃ ላይ ያለበት ሁኔታ ነው ያለው። አሁን ጥሩ ደረጃ ላይ ጥሩ አፈጻጸም ላይ ያለው ከድልድይ አኳያ በተንጠልጣይ ድልድይ የሚሰሩ ስራዎች ጥሩ ደረጃ ላይ ያሉበት ሁኔታ ነው ያለው። አስር ተንጠልጣይ ድልድዮችን እየሰራን እንገኛለን ከአስር ውስጥ አምስቱ በዚህ ዓመት የሚጠናቀቁ ናቸው። ሶስቱን እስካሁን ባለው አጠናቀናል ማለት ነው። ባለፉት ዘጠኝ ወራት ውስጥ በተሰሩ ስራዎች ሶስቱን አጠናቀናል። ሁለቱ ድልድዮች በቅርቡ ተጠናቀው ለአገልግሎት የሚበቁ ይሆናሉ ማለት ነው። በአጠቃላይ መንገድ ያው የደም ስር እንደመሆኑ መጠን የክልላችን ትልቁ ጥያቄ ነው። የሁሉም ብልጽግናዎችን ደግሞ መሰረት በመሆኑ የህዝቡን ጥያቄ ለመመለስ ክልሉ ካለው በጀት ከፍተኛውን ድርሻ መድቦ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ነገር ግን አሁን ባለው ሁኔታ የኢኮኖሚያችንም እያደገ መጥተዋል፣ ማህበራዊ እንቅስቃሴዎቻችንም እየተፋጠኑ መጥተዋል። አጠቃላይ እድገታችን እየጨመረ በመምጣቱ የመንገድ ፍላጎት በህዝቡ ዘንድ ትልቁን ድርሻ የያዘ ነው። በተለያዩ መድረኮች በተደረጉ ውይይቶችም የመንገድ አፈጻጸማችን፣ የመንገድ ፍላጎቶችም ከፍተኛ መሆናቸው የተረጋገጠበት ሁኔታ ነው ያለው። መንግስት እንግዲህ እነዚህን የመንገድ ጥያቄዎች ደረጃ በደረጃ ለመፍታት እየሰራ ያለበት ሁኔታ ነው ያለው። ትልቁም የመልካም አስተዳደር ችግር እየሆነ ነው ያለው የመንገድ ጥያቄ ሳይሰራም የመልካም መስተዳደር ጥያቄ ነው። ተጀምሮ ደግሞ ሳይጠናቀቅ ከቆየም ለሌሎች ችግሮች ስለሚያጋልጥ ተጀምሮ በጊዜም ካልተጠናቀቀ አሁንም የመልካም መስተዳደር ችግር ስለሚሆን በልዩ ትኩረት እየተሰራ መሆኑን ለማንሳት ነው። አመሰግናለሁ። ዶክተር መሐመድ ስለሰጡን መረጃ ከልብ ነው የማመሰግነው። መልካም ቀን ይሆንልዎት። እኔም አመሰግናለሁ።